የእይታችንን አድማስ ወደ ባልባ ወደ ሆነችውና በስድስት ደጋግ ጎረቤቶች ወደ ታቀፈችው የምዕራብ አፍሪካዊቷ መቀነት ቡርኪና ፋሶ አቀናን። ከመዲናችን አዲስ አበባ እስከ ከተማዋ መናገሻ በ3200 ኪሎ ሜትር ወይም 1988 ማይል የምትርቀው ቡርኪና ፋሶ በአፍሪካዊ የጨዋ ደንብ ተሞልታ ቤት ያፈራውን ሳትሰስት በመረጃ አውታሮቹ አጋርተናለች። አብራችሁን ቆዩ። አዲስ ቻናላችን ቤተሰቦች ሰዎች ሰብስክራይብ በማድረግ ቤተሰብ ሰብ ይሆኑ እኛም ወቅታዊና ታሪካዊ ክስተቶችን እናጋራችኋለን። ቡርኪናፋሶ እንደ በርካታ የአፍሪካ ሀገሮች ችግርና ድህነት ተብትበው ለዘመናት ይዘዋት እየቆየች ክንደ ብርቱና መንፈሰ ጠንካራ ሎም ተስፈኛ ሀገር ትሆን እንጂ የተለያዩ እጅግ ማራኪ ባህላዊ ቅርሶች ባለቤት በርካታ ጎሳዎች መናገሻና የውብ ዕደ ጥበብ ውጤቶች ባለቤት፣ እንዲሁም የሃያሌ ዲያቶኒክና ፔንታቶኒክ ተጫዋች ሙዚቀኞችን ያፈራች ልዩ ሀገር ነች። በተጨማሪም ወልዳ ያልቀረች ማህፀነ ለምለም ሆኗ የተለየ አፍሪካዊ ውበትና ሞገስ እንዲሁም ጸጋን አጎናጽፏታል። በዘመኗ ለሚገጥሟት ፈተናና ችግሮች አፍሪካዊ ስነልቦናና ቁጭት ያዘሉ መሪዎችን በመውለድ ፈጣሪም ባርኳታል። በዛሬ ትኩረታችንን ወደ ሳበው ካፕቴን ኢብራሂም ትራዖሪ ጉዟችንን አድርገናል። ተከተሉን። በርካታ ጀብድና ትዕይንት እንዲሁም ተስፋና ትህትና የሚታወቀው ኢብራሂም ትራዖሪ አካባቢያዊና ጂኦፖለቲካዊ ስነ ምህዳር እየቀየረው በወታደራዊ መኮንንነት ጉዞ ባካበተው የህይወት ልምድ እንደሆነም ይነገርለታል። ኢብራሂም ትራዖሪ የፕሬዝዳንትነት ማዕረጉን በወጣትነት እድሜው በተረከበም ጭምር ይነገራል። በቡርኪና ፋሶ የንግሥና ዘመን ታሪክ ራሱን ደገመም አስፍሏል። ለምን ከተባለም በሃያሌ የታሪክ መጽሐፍቶች እንደተሰነደው አፍሪካዊው ቸኩቬራ እየተባለ የሚጠራው ቶማስ ሳንካራም የንግስና ማዕረጉን እየተቀበለው በዚሁ የእድሜ ክልል ውስጥ ነበር። በርግጥም ንግስና እድሜያቸው ብቻ ሳይሆን ህዝብን የማገልገል የጸና እምነታቸው፣ በምግብ ዋስትና ራስን የመቻል ህልማቸው፣ እውነትን ያዘለ አንደበታቸው ተደማጭነትን ያተረፈ መሆኑ ሁለቱንም መሪዎች ያመሳስላቸዋል። ታዲያ ጸረ ኢምፔሪያሊስትና አብዮተኛ እየተባለ የሚነገርለት ትራዖሬ ስልጣኑን መጀመሪያ ያደረገው ቅድሚያ የመቀመጫዬን አለች ዝንጀሮ እንዲሉ በምግብ ራስን ከመቻልና ተቋሞችን ብሎም ስርዓቶችን ከምዕራባውያን የባርነት ቀንበር ነፃ ከማድረግ ነበር። ታዲያ በዚህ ጊዜ ነበር በርካታ ምዕራባውያን ዘንድ ነብራየኝ ያስባለው። ሞት የተጸየፈው የሚመስለው ኢብራሂም ትራዖሪ ከ19 ጊዜ በላይ የግድያ ሙከራ እንደተደረገበት በርካታ የዜና ምንጮች ይናገራሉ አስማት ወይስ ምታት ወይስ የፈጣሪ ቸርነት በዚህ ሁሉ የሙከራ ጊዜ በህይወት መትረፉ የሚል ጥያቄን ለበርካቶች ጥሎ አልፏል። ከነዚህም የግድያ ሙከራዎች አንዱን ልናካፍላችሁ ወደድን የግድያ ሙከራው እየተፈጸመው ታማኝና ጠንካራ አገልጋይ በሚለው የግል ጠባቂው ነበር። ጠባቂውም እንደሚለው አምስት ሚሊዮን የአሜሪካን ዶላር ተከፍሎት ለአንዴና ለመጨረሻ ጊዜ ካፕቴን ፕሬዚዳንት ኢብራሂም ትራዖሪን እንዲያስወግደው ይጠየቃል። በዚህ ለዚህም ይመቸው ዘንድ በፈጣሪ ፊት ጸሎት በሚያደርግበት ጊዜ ይሁን ተብሎም ትዕዛዝ ይሰጠዋል። የሰው ልጅ ክቡር ሆኖ ሳለ የተዋረደ ድንቅ ሆኖ ሳለ ራሱን ያስናቀ ብሎም ያረከሰ ህይወትን ለመቅጠፍ ነዋይ የሚያፈስ ክፉ ፍጡር ጠባቂውም ህይወትን ነጥቆ ስጋዊ ድሎትን መሻትና በነፍስ መጠየቅ የሚል የህሊና ፍትጊያ ውስጥ ይከታል። የዕለቱን ልደሰት፣ የነገን ማን ያውቃል የሚል የነዋይ ባርነት ውስጥ ያስከባል። ራስን ይዞ ወዳጅን ወይስ ቅድሚያ ሀገርና ህዝብን የሚል ፍትጊያ ውስጥ ይጥላል። ውድ የቻናላችን ቤተሰቦች እኛስ የቱ ጋር ነን? የሰውነታችንን ሚዛን በጠባቂው ቦታ አድርገን እንስፈርና እስኪ ራሳችንን እንታዘበው የቱ ጋር ነው ያለነው? በርግጥም የህዝብ እንባና ምሬት ያደለባቸው በርካታ የአፍሪካ መሪዎች ባሉበት እድሉን እያገኘ ከዚህ የህሊና ፍትጊያ ውስጥም እንደማይገባ ግልጽ ነው። ታዲያ በዚህ ጊዜ ግል ጠባቂውም ከስጋና ስሜቱ ይልቅ ሰውነቱ አደላ። ሰው ሆኖ ተፈጥሮ ሰው ሆኖ የመኖርን አክሊል አገኘ። የግል ጠባቂውም እንዲህ ሲል ይናገራል። አምስት ሚሊዮን ዶላር እዳን የተሸከመ የኃጢአት መቃብሬ ላይ ከሚጻፍ ብሩ እናንተው ጋር ይቀመጥ፣ እኔም እንደ ወትሮዬ ፕሬዝዳንቴን ልጠብቅ ሲል መለሰላቸው ተብሎ እንደተነገረ የዜና ምንጮች ዘግበዋል። ሕዝብ የወደደው መሪ ምሕረቱም የበዛ ነውና ዕድሜውም የረዘመ ነው እንዲሉ፣ ቁጥር ስፍር የሌላቸው የምዕራባውያን ሴራዎችም ከሽፈዋል። ሕዝቦችም ከትላንት ዛሬ እየተማሩ ረጅም ዕድሜን ለመሪያቸው እየተመኙ ከመሪያቸው ጋር ያላቸውን አጋርነት በፖለቲካው፣ በማኅበራዊው እንዲሁም በሁሉም ዘርፍ ያላቸውን አጋርነት ገልጸዋል። በኮሊን ፓውል ውሸት ኢራቅ ጠፍታለች። በኦባማ ውሸትም ጋዳፊን አጠናል በውሸትና ፕሮፖጋንዳ ማዕበል መሪያችንን አናጣም የሚል መፈክራቸውንም አሰምተዋል። ቡርኪና ፋሶ በምግብ ራሷን የመቻል ህልሟን ታሳካ ዘንድ ትራዖሪ ዓለምን እያነጋገረ አውሮፓንም በእጅጉ ያስደነገጠ አዋጅ በሀገሪቱ የግብርና ሚኒስቴር በኩል አስደነገገ። እርሱም ታራሚዎችን ወደ ግብርና ማሰማራት የሚል ነበር። ቡርኪና ፋሶ በምግብ ራሷን ትችል ዘንድ ብሎም ለዓለም አትርፋ የአፍሪካ ኩራትና በኩር ትሆን ዘንድ መስራት የሚያስችል የአካል ቁመና ላይ ያሉ አምራችና እስረኞችን ማሰማራት ለህሊናቸውም ጽዳት ለኃጢአታቸውም ምድራዊ ስሬት ይሆንላቸው ዘንድ ለግብርናው ዘርፍ መሰማራት እንዳለባቸው ትዕዛዝ ተሰጠ። ከግብርናውም የተሰማሩት እስረኞች እንደሚናገሩት ስራ ላይ መዋላችን ለሀገርና ህዝብ መስራት ማገዝ እንደምንችል ማሳያችን፣ ራሳችንም እንዴት መስራት እንዳለብን ሙያ ያተረፍንበት ነው ሲሉ ሐሳብና ስሜታቸውን በደስታ ይገልጻሉ። በፕሬዝዳንቱም ሐሳብና እቅድ መሰረት በርካታ ምርቶች ከግል ፍጆታ አልፈው ለውጩ ዓለም መትረፍ ችለዋል። ትራዖሪም ይቀጥላል በቁጭት ብዙ የአፍሪካ ሀገሮችን አሜሪካ አገዝ የልማት ድርጅቶች ተቋረጡብን ብለው ያለቅሳሉ። እኛ ግን በግላችን ደግሞም በልማት ክንዳችን ከፍ ብለናል ሲል ከወትሮው የተለየ ከፍተኛ ምርት በሀገሪቱ እንደተመረተ ይናገራል። ፕሬዝዳንቱም ከእንግዲህ የለም ልመና፣ ከእንግዲህ የለም ጥገኝነት። የት ያላችሁ የአፍሪካ መሪዎች ህዝብና ሀብታችሁን በማደራጀት ከፍ እንደ ማለት ለስንት ዘመን አልቅሳችሁ ትችላላችሁ? በማለት ቁጭት አዘል ምሬቱን ይገልጻል። እንደ በተሩቱ እና ንግግረ መልካሙ ኢብራሂም ትራዖሪ ምራባውያን እና ድርጅቶቻቸውን እንዲ ሲል ፊት ለፊት ይገልጻል። የእናንተ እርዳታና ስምምነቶች የሞት አረፍተ ነገሮቻችን ናቸው። በፈገግታ የታጀበው ብድራችሁም ተመረዘ ቀስት ነው የምታወሩት። ለውጥ ይምሰል እንጂ እውነታው ግን ነውጥ ነው። ፖሊሲዎቻችሁ ሞዴላችሁን የምታረጋግጡበት ላብራቶሪ ነው። አሁን ነቅተናል። ፍቃድና ችሮታችሁ አያሻንም። በልመና የሚደረግ የኢኮኖሚ ፖሊሲያችሁንም አንፈልግም ሲል ከአለም አቀፉ የገንዘብ ድርጅት ጋር የነበረውን ስብሰባ በቁጭት ቋጭቷል ተብሎ ተዘግቧል። ፕሬዝዳንት ትራዖሪ እየተናገሩት በንዴትና እልህ የተሞላ ንግግር ከልባቸው እንደሆነ ከምዕራባውያን አንስተው ወላጅ ሀገራቸው ላይ ማድረጋቸው ምስክር ሆኗል። እጅግ በርካታ የሆኑ ከአስራ ስምንት በላይ ግዙፍ ሜጋ ፕሮጀክቶችንም ገንብተዋል። ይህም ህዝባቸውን በምግብ ራሱን እንዲችል ቀጣይነት ያለው እድገት እንዲኖር ሀገር በቀል ቴክኖሎጂ ሽግግር እንዲኖር የንግድና ቀጠናዊ ትስስር እንዲፋጠን አስተማማኝ ጤና እንዲሰፍን ህዝባቸውም በፋይናንሱ ተቋም ተደራሽ እንዲሆን የደህንነት መብቱ መስርና እንዲሁም መሰረታዊ አገልግሎት የማግኘት እድሉ እንዲሰፍን አስችሏቸዋል። ሀገር በቀል ግብአቶችና ሰራተኞችን በመጠቀም ከተማዋቸውንም ቆዳዋ ለስለስ እያለች ውብ ኮረዳ ማስመሰል ችለዋል። ውድ የቻናላችን ቤተሰቦች፣ በሌላ ባለታሪክ እስከምንመለስ ከታሪኩ ያገኛችሁትን በኮመንት ሴክሽኑ አስቀምጡልን። ቸር ያገናኘን።